ልክ የዛሬ ሳምንት ነበረ፣ ጁን 12 ቀን እስራኤል ራይዚንግ ላይን ስትል ስያሜ የሰጠችውን የጦር ኦፕሬሽን የጀመረችው ይህንን ተከትሎ ዛሬ አንደኛ ሳምንቱን አስቆጠረም። በነዚህ የአንድ ሳምንት ቆይታው እስራኤል ራይዚንግ ላይን በተሰኘው ዘመቻ በርካታ የጦር ሳይንቲስቶችን የኒክሌር ሳይንቲስቶችን ጨምሮ የእስራኤልን የኢራንን የሚሳይል ማከማቻ ስፍራዎችን ደብድባለች። ባጸፋውም ኢራን እርምጃ ወስዳለች። እንዲ እንዲህ እየተባለ ዛሬ አንደኛ ሳምንቱን አስቆጠረ። በዚህ ሂደት ታዲያም አሜሪካ ካሁን ካሁን ትገባለች ተብሎ ሲጠበቅ ነበርም። ዊንዶው ፔሬድ ሰጥታለች። ይህም የዲፕሎማሲ ጥረት የሚካሄድበትን ነው። ጥቃቱ ቀጥሏል በሁለቱም ሀገራት ዘንድ። ትላንትና ሐሙስ ምሽት እስራኤል የኢራንን የኒኩሊየር ማከማቻ ስፍራን ደብድብ ያለው ብላለች። ለጦር መሰረተ ልማት የሚውል አካባቢ ነው ተብሏል። በተጨማሪነትም ኢራን በደቡባዊ እስራኤል የአየር ላይ ጥቃት ወስዳለች። ይሄ የአየር ላይ ጥቃት የፈጸመችው ደግሞ በእስራኤል የሚገኘውን የማይክሮሶፍት ቢሮ አጠገብ የተፈጸመ መሆኑን ተሰምቷል። እነዚህ ጉዳዮች አሁናዊ አዳዲስ መረጃዎች ናቸው። በጥልቀት እናነሳቸዋለን። በተጨማሪነትም ደግሞ ዛሬ በሚኖረን ቆይታ የምንመለከታቸው የተለያዩ ነጥቦች የያዝንባቸው ሴናሪዎችን እናነሳለን። በተለይ በዚህ ጦርነት ይሄ ቢሆን ምን ሊፈጠር ይችላል የሚለውን ነገር ትንታኔ፣ ያው ብዙ ጊዜ ሊሆን ይችላል የሚለውም ወደፊት የሚያስቀምጥ ስለሆነ ያንን እናነሳለን። ሚሊዮን ሙሴና እኔ ስሞን ድርጄም ከመላው የዝግጅት ክፍሉ ጋር በመሆን የጋራ ጊዜን እናሳልፋለን። አብራችሁን ሁኑ፣ የአክብሮት ግብዣ ነው። ሳምንት ሞላን ሳምንት ሞላን። የዛሬ ሳምንት አርብ ነበር። ከሐሙስ ወደ አርብ አጥቢያ ነበር፣ ሌሊት ላይ ነበር ጥቃቶቹ የተጀመሩት። ጦርነቱ በይፋ የተጀመረው የዛኔ ነበር። ከዛን ጊዜ ጀምሮ ታዲያ ከእለት ወደ እለትም እነዚህ ቢሆኑስ እንደዚህ ሊሆን ይችላል ሊሆን ይችላል የሚሉ ነገሮች እየተሰማ ዛሬ ቀን ላይ ደርሰናል። ከዛን ቀን ጀምሮ ግን እረፍት የሌላቸው ምሽቶች አይተናል። በመካከለኛው ምስራቅ ኃይለኛ የሚባል የአየር መከላከያ ስርዓት አላት የምትባለዋ እስራኤል እንኳን በርካታ ዲፕሎማቶች ሳይቀር እጅግ አስቸጋሪ ሌሊቶችን እያሳለፍ ነው እስኪሉ ድረስ ከኢራን የሚወነጨፉ ሚሳይሎች ሲያስጨንቋ እያመሹ ነው። እስራኤልን በበኩሏ ስኬታማ የሚባሉ ከኢራን በተሻለ መልኩ ስኬታማ የሆኑ ጥቃቶችን በኢራን ላይ እያደረሰች ይኸው ሰባተኛ ዛሬ ስምንተኛ ቀን ደርሰናል በእነዚህ ስምንት ቀናት የነበሩ አበይት ክስተቶችን ስናነሳ ቆይተናል። ዛሬ ደግሞ ሌሊቱን እስከዚህ ሰዓት ድረስ የተሰሙ መረጃዎቹን እናጋራቸዋለን። ቀደም ሲል ሲማ እንደገለጸው ደግሞ ቢሆኑስ የሚሉ ሴናሪዎችንም እያነሳን ከእናንተ ጋር ቆይታ እናደርጋለን። በድጋሚ አብራችሁን ቆዩ። አዎ አብራችሁን ቆዩ እንላለን። አዳዲስ ምን አይነት ጉዳዮች አሉ? ዛሬ ሳምንት በሞላው በቁጥራዊ ስንጠራው ያው ስምንት ቀን ነው፣ ግን አርብ ከአርብ ካልን ያው ሳምንት ስለምንለው ዛሬ ሳምንት በሞላው በዚህ የሁለቱ ሀገራት ግጭት ምን አዳዲስ ነገሮች አሉ የሚለውን እንመልከት። ጥሩ አዳዲስ ነገሮችን እንመልከት። በሁለቱም ሀገራት በኩል ያሉትን ጉዳዮች እንመልከታቸው ና መጀመሪያ የተለያዩ ጥረቶች እየተደረጉ ነው የሚገኙት። ይህንን ጦርነት በሰላም ለመቋጨት የሚያስችሉ የተለያዩ ጥረቶችን በመደረግ ላይ ነው የሚገኙት። ከነዛ ጥረቶች መካከል ደግሞ አንዱ እናስቀድምና፣ ወደ ጦርነት ዜናዎቹን ቀስ ብለን እንገባለን። በቅድሚያ ቀደም ሲል ያነሳው ጉዳይ ነበረ። አሜሪካ ጦርነቱን ትቀላቀላለች ወይ የሚሉ ጉዳዮች በተደጋጋሚ ሲነሱ ነበር። አሁን ግን ከወደ አሜሪካ የተሰማው ጉዳይ የሁለት ሳምንታት ቀነ ገደብ ተሰጥቷል። በእነዚህ ሁለት ሳምንታት የሚኖሩ እድገቶች አሜሪካ ወደ ጦርነቱ ሊስቧት ወይም ደግሞ ከጦርነቱ ራሷ እንድታገል የሚያደርጓት ወይም ደግሞ ጦርነቱን በሰላም ሊቋጭ የሚችልበትን እድል ካሉም ለማየት የሁለት ሳምንት ቀነ ገደብ ተሰጥቷል። በእነዚህ ሁለት ሳምንታት የተለያዩ ስራዎችን ይተገበራሉ ወይም ደግሞ ይሰራሉ ተብሎ ይጠበቃል። ከነዚያ ስራዎች መካከል ደግሞ አሁን በቅርብ ቀናት የሚደረግ አንድ ውይይት ይኖራል ተብሎ ይጠበቃል። ይህም የኢራኑ የውጭ ጉዳይ ሚኒስተር አባስ አራጋቺ ከጀርመን ፈረንሳይና ከዩኬ ተወካዮችና መሪዎች ጋር በጄኔቭ ይመክራሉ ተብሎ ይጠበቃል ማለት ነው። እነዚህ ምክክሮች ጦርነቱን በሰላማዊ መንገድ የመቋጨት ተስፋ ያላቸው ምክክሮች ይሆናሉ ተብሎ ይጠበቃል። እነዚህና ሌሎች ተመሳሳይ የዲፕሎማሲያዊ ግንኙነቶች ታዲያ በቀጣይ ሁለት ሳምንታት ይጠበቃሉ። ወደ ሚሊታሪ ወይም ደግሞ ወታደራዊ ነክ ወደሆኑ መረጃዎቹ ስንሸጋገር ደግሞ አሁን ሳምንት ሆኖታል ይሄው ጦርነት ታዲያ የእስራኤል ና የኢራን ግጭት በስምንተኛው ቀኑ በደቡባዊ እስራኤል የሚሳይል ጥቃትን አስተናግዳለች እስራኤል። በደቡባዊ እስራኤል በተፈጸሙ ጥቃቶች ታዲያ ሶስት አካባቢ የሚሆኑ ቦታዎች ተመትተዋል። አሁን የአሁኑ ዙር የኢራን ጥቃት በቴክኖሎጂካዊ ወይም ደግሞ እነዚህ የአይሲቲ ፓርክ እንደምንላቸው አይደል እኛ ጋር ያሉ እንደዚህ አይነት ፓርኮች ላይ ያነጣጠረ ነበር ነው የተባለው። በባቤር ሼባ የቴክኖሎጂ ፓርክ አካባቢ ጥቃት ፈጽማለች ኢራን። ከዛ በተጨማሪ ደግሞ ሲማሻ ቅድም መግቢያ ላይ እያነሳሁም በማይክሮሶፍት ኦፊስ የተፈጸመው የሚሆነው ጥቃትም ሌላኛው ነው፣ እዙ አካባቢ የደረሰ ጥቃት ነው። የእስራኤል ጦር ብራንቾች ወይም ደግሞ የመስሪያ ቤት ቅርንጫፎችም እነዛ አካባቢ ላይም ጥቃቶች እየተፈጸሙ እንዳለ ከወደ እስራኤል የወጡ መረጃዎች እያሳዩ ነው የሚገኙት። እነዚህ ጥቃቶች ተከትሎ ታዲያ የእስራኤል የማዕከላዊ ባቡር ጣቢያ ወይም ደግሞ ሴንትራል ሬልዌ ስቴሽንም በጥቃቶቹ ምክንያት ጉዳት ስላጋጠመው ለጊዜውም ቢሆን አገልግሎት ማቆሙ ተሰምቷል ማለት ነው። ብዙ ጊዜ በርካታ መረጃዎች የወጡ የነበሩት ምን ነበር መሰለ ከወደ ኢራንም ጥቃት ሲፈጸም ሲፈጸም ከወደ እስራኤልም ጥቃት ሲፈጸም ብዙ ጊዜ ከሚሳይሎች እንደመጠለያ የሚጠቀሙባቸው እነዚህ ሳቦ የምንላቸው ወይም ደግሞ ከመሬት ስር የተሰሩ የባቡር ጣቢያዎች ነበሩ። በተለይ ኢራናውያን በአግራሞች ሲገልጹት የነበረው አንድ ጉዳይ ነበረ። እንደዚህ ድብደባ እየተፈጸመ እንደዚህ ጥቃት እየተፈጸመ ባቡሯ ግን እስካሁን አላቆመችም። አሁንም ቦታዎችን ትጠራ ትጠራለች አሁንም ሰዎችን ትጭናለች የሚሉ ጉዳዮች ሲያነሱ ነበር። እና በእስራኤል የሚገኘው የሴንትራል ሬልዌይ ስቴሽን ግን አሁን ለጊዜው ስራ ማቆሙ ተገልጿል። በእስራኤል በኩል ያሉት ነገሮችን ስንመለከት ደግሞ የእስራኤል ጦር ዛሬ ማለዳ እንዳስታወቀው ከሆነ ከኢራን ወደ እስራኤል ሊተኮሱ በዝግጅት ላይ የነበሩ ሶስት ሚሳይሎችን መምታቱ አስታውቋል። እነዚህ ሚሳይሎች በዝግጅት ላይ የነበሩ ነው የተባለው። ታዲያ እነዚህ ሚሳይሎች ሲመቱ ደግሞ እነዚህን ሚሳይሎች ለጥቃት ሲያዘጋጅና ሲያስተባብር የነበረው ኮማንደርም በዚሁ ጥቃት ተገድሏል ሲል አስታውቋል የእስራኤል ጦር። ማንነቱና ምስሉን ግን እስካሁን ይፋ ያልተደረጉ ጉዳይ ሆኗል ማለት ነው ሲማሻ እስራኤልና ኢራን እንግዲህ ፈጸሙት የተባለውን ጥቃት ነበር አሁን የሚላ በዝርዝር ሲነግረን የነበረው እነዚህ ጥቃቶችን በተመለከተ። በነገራችን ላይ ኢራን የኢንተርኔት መስተጓጎል ገጥሟታል። አንዳንድ መረጃዎች ሂድን ይሆናሉ ወይም ደግሞ ለማግኘት አስቸጋሪ ይሆናል። ከዛ ባለፈም ምንም እንኳን እስራኤል በጣም ዲሞክራት የሆነች ሀገር እንደሆነች ቢገለጽም በጦርነትና በሚደርስባት ውድመት ወቅቶች ግን ጥብቅ የሆነ ሳንሱር አለ። የትኛውን ሚዲያ ተነስቶ የትኛውን ነገር መዘገብ አይችልም። የተመለከተውን ያየውን ማጋራት አይችልም። እናም እዚህ ጋር ካለው ሳንሱር አንፃር ቅድም አሁን የባቡር መሰረተ ልማት ላይ የሚደርሰው ጉዳት በዝርዝር ለመገናኛ ብዙሀኑ ላይደርስ ይችላል። እሺ ዛሬ እንግዲህ እናነሳለን ብለን ያሰብናቸውን ሴናሪዎችን እንመለከታለን። እነዚህ ወል ስትሪት ጆርናል በፊት ገጹ ላይ ይዞት ይወጣልና ይሄ ጦርነት በእንዲህ አይነት መልኩ ቢቀጥል ምን አይነት ነገሮች ሊከሰቱ ይችላል የሚለውን ከፎሪን ፖሊሲ ጋር በመሆን ሀተታውን አስነብበዋል። አንዳንድ ነጥቦችን እንመልከት። አንደኛው እንግዲህ አሜሪካ ወደ ግጭቱ ብትገባ ምን ሊፈጠር ይችላል የሚለው ነው። ቅድም ስናነሳው እንደነበረው የሁለት ሳምንት ዊንዶ ፔሪድ ተሰጥቷል። በዚህ ጊዜ ውስጥ ያው የሙከራ ጊዜ ነው ይሄ ማለት ወይ እርቅ እንዲደረስ አሊያም ደግሞ ይሄ የሚሳኤል ልውውጡ የአየር ላይ ተኩሱ የሚቀጥል ከሆነም ነገሮች በዚህ መልኩ ላይቀጥል ይችላሉ። አሜሪካም ጦርነቱ ሊስባት ይችላል። ምንም እንኳን አሜሪካ እስካሁን ድረስ ባለው ደረጃ እጅ የለበትም ብትልም ኢራን የአሜሪካ ኃይሎች የእስራኤል ጥቃቶች እንደምትደግፍና ቢያንስ በዘዴ እንደሚደግፉ ቴክኒካል በሆነ መንገድ ግልጽ የሆነ ሽፋን አሜሪካ እንደምታደርግ ይጠበቃል። በመካከለኛው ምስራቅ ያሉ የአሜሪካ ኢላማዎችን ግን ኢራን ልትመታ ትችላለች። ይሄኛው ነው አንዱ ሴናሪዮ። ላብነትም በኢራቅ ውስጥ ያሉ ልዩ የኃይል ካምፖች አሉ። በባህረ ሰላጤው ላይ ወይም በገልፍ ወታደራዊ ካምፖችና በአካባቢው ያሉ የዲፕሎማቲክ ሚስዮኖች የጥቃት ኢላማ ይሆናሉ። ኢራን የምታስታጥቃቸው እንደ ሀማስና ሂዝቦላም ቡድኖች ምንም እንኳን በነበረው ግጭት አቅማቸው በጣም እየወረደ ቢመጣም፣ ግን ደግሞ በዚህ ጦርነት ውስጥ በኢራቅ ደጋፊዎች አሏቸው ወይም ሴል አላቸው። ሂዝቦላ ሀማስም ኢራቅ ውስጥ የሚንቀሳቀሱ ሴል አላቸውና እነዚህ ታጣቂዎች የአድፍጦ ጥቃት ቢፈጽሙ ወይም የአድፍቶ ጠፊ ጥቃት ቢፈጽሙ አሜሪካ እንደዚህ አይነት ጥቃቶች ሊኖሩ እንደሚችል አስቀድማ በመገንዘብ ነው እንግዲህ ዜጎቻቸውን ያስወጣቸው ዩናይትድ ስቴትስ። ታዲያም ኢራን በአሜሪካ ኢላማዎች ላይ የምታደርገው ጥቃት የሚያስከትለውን መዘዝ በጥብቅ ስታስጠነቅቅ ነበርና በሁለት ሳምንት ጊዜ ውስጥ እንዲ አይነት ጥቃቶች የሚፈጸሙ ከሆነም አሜሪካ የሁለት ሳምንት ጉዳዩንም ልትቀለብስ ትችላለች። ሌላኛው ትልቁ ነጥብ በቴላቪቭ ወይም በሌላ አንድ ቦታ ምናልባትም በባግዳድም ሊሆን ይችላል አንድ አሜሪካዊ ዜጋም ቢገደል ምን ሊሆን ይችላል? ይሄ ነው ተያይዞ ሊነሳ የሚችለው። ይህ ከሆነ ዶናልድ ትራምፕ እርምጃ ለመውሰድ ይገደዳሉ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዩናይትድ ስቴትስ ኢራንን እንዲያሸንፉ እንዲረዷት ለማድረግ ይፈልጋሉ። እናም በዚህም ሲወነጀሉ ቆይተዋል። ምናልባትም እንዲህ አይነቱን ጥቃት በአሜሪካዊ ላይ እንዲደርስ ሞሳድ ሊያደርግም ይችላል ተብሎ የሚጠረጠሩ ጉዳዮች አሉ። በባለፈውም ስናነሳው የነበረው ጉዳይ እሱ ነበር። ሲማሻ እስራኤል አሁን አሜሪካን ወደ ጦርነቱ ለመጎተት ሲባል የተለያዩ የአሜሪካ ሚሊታሪ ቤዞችን እንዲመቱ ወይም ደግሞ እንዲጠቁ ኤምባሲው ጉዳት ደርሶበታል የተባለ ሰሞን እንደዛ አይነት ወሬዎች ሲነሱ ነበር። ና ምናልባት ይህንን ሞሳድ አይደለም እንደዚህ ብዙ የተራቀቁ ስራዎችን ሲሰራ የቆየ ድርጅት ነው። ና እንደዚህ አይነት ነገሮችን በማድረግም አሜሪካ ወደ ልትገባ ይፈለጋል። እስራኤላውያንም ይህንን ነገር ይፈልጉታል። በደንብ እጅ ጥምዘዛው የበለጠ የሚሳካ ይሆናል እና የመጀመሪያው ሴናሪዮ ይሄ ነው። ወደ ሁለተኛው ከመግባታችን በፊት ግን ታዲያ የአሜሪካ መግባት ለምንድን ነው የሚያስፈልገው የሚለው ነው ዋናው ነጥብ። አሜሪካም በምድር ወይም ደግሞ የእግረኛ ጦር ላይ ስኬታማ ታሪክ የላትም። ከቅርብ ጊዜ ወዲህ የአፍጋኒስታንን ታሪክ ልንመለከት እንችላለን። ለ20 ዓመታት ያህል ዳክራ ዳክራ ነው የወጣችው። አንዳንዶች እንዴት እንደ ስኬት ሊያዩት ይችላሉ። የታሊባን ታጣቂዎችን ገድላለች ይላሉ። ግን ነጥቡ ምንድን ነው? አሜሪካ ወደ አፍጋኒስታን ስትገባ ታሊባን የሚባለውን ቡድን ሙሉ ለሙሉ መደምሰስ ነበረ ነበረ። 2021 ላይ ግን ምንድን የሆነው ታሊባን መልሶ ስልጣን ላይ ስልጣን አስረክበን ይወጣችሁንም። እንዲያውም በጣም አስቸጋሪ የሚባሉ የአፍጋኒስታንን ተራራማ ስፍራዎች በሮቦት የጦር መሳሪያ ሁሉ የታገዘም እርምጃ ተወስዷል ተብሏል። ቡድኑን ማጥራት ተችሏል ተብሎ ነበረ። ግን መልሶ ከበፊት ከነበረው ጥንካሬ እንዲያውም አፍጋኒስታን ተጠናክሮ አገር መምራት ቻለ። እንደምናውቀው እንግዲህ አሜሪካ ከወጣች በኋላም ብዙም የጥቃት ወሬዎችን በአፍጋኒስታን አንሰማ አይደለ? ከዚህ ቀደም የነበሩ የአጥፍቶ ጠፊ ጥቃት ሊሆን ይችላል። በተጨማሪነትም ከሌሎች ሴሎች በተለይም እንደ አልቃይዳ፣ አይስአይስ ያሉ ቡድኖች ሊፈጽሙ የሚችሏቸው ጥቃቶች ሁሉ ተቀዛግዟል። ይሄ ደግሞ ታሊባን አገር በማረጋጋት ረገድ አፍጋኒስታንን የመራበት መንገድ በጣም የተቀናጀ ነበረ። የእግረኛ ጉዳይ በኢራን ላይ ማሰብ በጣም ከባድ ያደርጋል። ይሄ ተፈጥሮ ራሱ የማይመች ከምትላቸው ሀገራት መካከል ኢራን አንዷ ናት። ይሄ እንደ አንድ ነጥብ ነው። ግን ትራምፕ አንድ ሊያደርጉት የሚችሉት ነገር ምንድን ነው? የኢራን የኒውክሌር ፋሲሊቲዎችን ዘልቀው ሊገቡ የሚችሉ መሳሪያዎች ያሏት ደግሞ አሜሪካ ናት። ለምሳሌ እንደ ፎርዶ ያሉ ቦምቦች እንደዚሁም ደግሞ ቦንከር ፈንጂዎችን አሜሪካ ይኖራታል። ታዲያም እነዚህም በመጠቀም አሜሪካ ዘልቃ የምትገባ ከሆነም ምናልባት እስራኤል ዋና ባለፈውም ስንነሳ ነበረ። በዚህ ጦርነት የምትፈልጋቸው ሶስት ግቦች አሉ ብለን ነበረ። አንደኛው ግብ ኢራንን ከኒውክለር ነጻ ማድረግ ነው። እናም ያ ሊሳካ ይችላል ብላ ታምናለች። ትራምፕ ግን በምርጫ ቅስቀሳቸው ወቅት ምንድን ነው በመካከለኛው ምስራቅ ዘላለማዊ ጦርነት ይበቃል ሲሉ ተናግረው ነበር እና ይሄ የታላቁን የአብርሃም ስምምነት በማምጣት ኖርማላይዜሽን የሆነ ታይ እንዲፈጠር ብዙ ሰርተዋል። አይደለ ለምሳሌ ያህል ኤሚሬቶችን ከእስራኤል፣ ዮርዳኖስን ከእስራኤል እዚህ ሱዳን፣ ሞሮኮ ሁሉ ሳይቀር ከእስራኤል ጋር ያላቸውን ግንኙነት ለማድገብ ለማርገብ ጥረት አድርገዋል፣ እና ይህንን ነገር ይፈልጋሉ። ግን ትራምፕ ይህንን ቢፈልጉም ሪፐብሊካኖች ግን አንድ ነገር እያሉ ነው። የእስራኤል መንግስት በቴህራን የአገዛዝ ለውጥ መፈለጋቸው አሁን ነው፣ ጊዜውም ትክክለኛው ይሄ ነው። ስለዚህም የአያቶላሊ ከይማኒ አገዛዝና የስርዓት ለውጥ እንዲደረግ ለማምጣት አሁን ነው፣ አሜሪካ ንቁ ተዋጊ ብትሆን ለረጅም ጊዜ ሊጎዳት የሚችል ኪሳራ ቢመጣም ግን የስርዓት ለውጥን ለማምጣት የሚያስችል ወቅት አንዱ ነው ብለው ሪፐብሊካኖች ከእስራኤላውያን ጎን በዚህ ሀሳብ መሰለፋቸው የማይቀር ነው። ይህ እንግዲህ አንዱ ሴናሪዮ ነው። እጅግ ከባባድ የሆኑ ሴናሪዎች ናቸው። ምናልባትም አሜሪካ ይህንን ጦርነት ብትቀላቀልና የሪፐብሊካኖችም ሀሳብ ነው የእስራኤላውያንም ሀሳብ ነው። ምናልባት ግን ይህንን ነገር ቢሆንና አፍጋኒስታን ላይ እንደተሞከረው ሌሎች ሀገራት ላይም እንደተሞከረው የእግረኛ ጦር ወደ ኢራን ለማሰማራት ቢሞከር ቅድም እንዳነሳ ነው ነው አሜሪካ የኢራንን ለመያዝ ወይም ደግሞ ኢራንን ኮንትሮል ለማድረግ የተሻለ ቴክኖሎጂ ያላት የተሻለ አቅም ያላት ሀገር እሷ ነች። ግን ደግሞ ውሳኔ ሰው እንደነበረ የኢራን መልክዓ ምድራዊ አቀማመጥ አንዱ የኢራን ከወታደራዊ አቅሟም በላይ ራሷን የሚጠብቅላት ወታደራዊ ይሄ ተፈጥሮአዊ የሆነ መልክዓ ምድር አቀማመጥ ነው። የባህር ዳርቻዎች አሉ። ተራራማ የሆነ አካባቢ አስቸጋሪ የሚባል ነው እና ብዙ ጊዜ ግን እንደዚህ ሲነሳ ደግሞ ኢራን ለራሷም አይጥማትም የሚባል ነገር ይነሳል። ሲማሻ ከነዚህ ከመልክዓ ምድራዊ አቀማመጡ ጋር በተያያዘ ና ለውጊያ የሚመቻ አይደለም፣ ሪሶርስ ለማቅረብ ተተኳሽ ለማቅረብ የሚመቻ አይደለም ይባላል። ና ምናልባት እንግሊዞቹ ተፋክቶላቸው ነበር፣ በቀደመው ጊዜ ያው እንግሊዝ ሁሉ ያስገበረችበት ጊዜ ነበረ። አሁን ግን ቴክኖሎጂው ደግሞ ዘምኗል። ያቀላል አያደርገውም። የአፍጋኒስታንን ታሪክ እኮ ማየት በራሱ በቂ ነው በቂ ነው አይደለ? ሀያ አመት ሙሉ አሜሪካ ከዳከረች ኢራን ላይ ሌላ አርባ አመት ልትል ትችላለ፣ ሌላ ተጨማሪ ከዛ ያነሰ ይሆናል ብሎ ማሰብ ከባድ ነው። አዎ በዚህም ብሎ በዛ፣ ግን አሜሪካ ጦርነቱን እንድትገባበት ይፈለጋል፣ ግፊትም እየተደረገ ነው። አሜሪካ ለሁለት ሳምንታት ራሴን እስቲ የጥሞና ጊዜም በለው በጥሞና ጊዜ ውስጥ ሆና ለመመልከት መርጣለች አሜሪካ። በዚህም አለበዛ ግን የሬጅም ቼንጅ ወይም ደግሞ የስርዓት ለውጥ ለማምጣት እስራኤል ቆርጣ ተነስታለች በኢራን ላይ። ይህንን የስርዓት ለውጥ ለማምጣት ደግሞ እንደና አሜሪካ የመሳሰሉ ሀገራት እንዲደግፏ ትፈልጋለች። ይህንን የስርዓት ለውጥ እንዲመጣ የአያቶላ አሊ ካሚኒን አገዛዝ ወይም ደግሞ ስርዓት እንዲፈርስ ይፈልጋል። የሳቸው መሞት ወይም ደግሞ የሳቸው መገደል ደግሞ ለዚህ ቁልፍ ይሆናል ተብሎ ይጠበቃል። ባለፉት ቀናትም አሜሪካና እስራኤልና አጋሮቿ የአያቶላ አሊ ካሚኒን መኖሪያ ቦታ ያገኛቸው ሁሉ እንደሚያውቁ ሲገልጹ ነበር። ነገር ግን የእሳቸው መገደል ደግሞ ሌላ ጣጣ ይዞ ይመጣል ተብሎም ይጠበቃል። ከወደ ሩሲያ ያሉ ድምጾችም እሱን እንደማይደግፉ ነው የሚገልጹትና ምናልባትም እነዛ ሴናሪዎች ገፍቶ ገፍቶ ምናልባት ወደ ሶስተኛው የዓለም ጦርነት ሊመሩ የሚችሉ ይመስላሉ። እንግዲህ ይህ ነው የምንነሳው። ወደ ሁለተኛው ሴናሪዮ ስናልፍ ደግሞ ገልፍ ሀገራት በዚህ ግጭት ውስጥ የሚኖራቸው ሚናስ ምንድን ነው? ምክንያቱም ያው ጦርነት ለብቻ የምታካሄደው አይደለም ዙሪያ ያለውን በሙሉ የሚነካካ ነውና፣ ኢራን የእስራኤልን ወታደራዊ ጥበቃና እንደዚሁም ሌሎች ኢላማዎችን መጉዳት ካልቻለች ሚሳይሎቿ በገልፍ ሀገራት ለስለላ በሚውሉ ስፍራዎች ላይ በጥቅም ሊውሉ ይችላሉ። በተለይም የገልፍ ሀገራት ሆነው ከእስራኤል ጋር የማይሰለፉ እንዳሉ እናውቃለን እና እነሱን ለመጉዳት በቀጥታ ልታውላቸው ትችላለች ተብሎ ይታመናል። ባለፉት ዓመታት ጠላት የምትላት እስራኤልን ትረዳለች፣ ታግዛለች ብላም የምትታመናመንባቸው ሀገራቶች አሉ እና እነዛን ወደ ማጥቃት ይገባሉ። በቀጠናው ደግሞ በርካታ የኃይልና የመሰረተ ልማት ኢላማዎች አሉ። በገልፍ ሀገራት የአሜሪካም የእስራኤል የሚሆኑ ማለት ነው። ለምሳሌ ያህል ይህንን ለማንሳት እንደ ኤሮፓያኖቹ አቆጣጠር በ2019 የሳውዲ አረቢያ የነዳጅ ማውጫ ቦታዎችን ኢራን ደብድባ እንደነበር እናስታውሳለን። በተጨማሪነትም በ2022 ደግሞ በጣም የቅርብ ጊዜ ታሪክ ነው፣ ከሶስት ዓመት በፊት በተባበሩት አረብ ኤምሬትስም የሚገኝ እንደዚሁ ኢላማ አድርጋ መታለች ኢራን። ይሄ ኢላማ የተመታበት ዋናው ምክንያት በተለይ የሃዲ መንግስትን በየመን ያለውን የሳውዲ አረቢያ መንግስት በቀጥታ ድጋፍ እንደሚሰጡ ይታወቃል። ኢራን ደግሞ ሀውቴዎችን ታስታጥቃለች እና በዚህም የተነሳ ታዲያ ሳውዲ አረቢያና ኢምሬትስ በኢራን ሚሳይሎች የተመቱበት አጋጣሚ ነበረ። ይሄ ድብደባ ታዲያ የየመን ሀውቴዎችን ለማገዝ ቢሆንም ከዛን ጊዜ ጀምሮ በኢራንና በአካባቢው ባሉ አንዳንድ ሀገራቶች መቃቃር ውስጥ እንደነበሩ እናስታውሳለን። ያ መቃቃር በእርቅ ከተፈታ በኋላ ነገር ግን አሁን ጊዜው ሊሆን ይችላል የገልፍ ሀገራትንም ስቦ ወደዚህ ለማስገባት። እነዚህ ሀገራት የአሜሪካ አየር ኃይል ሰፈር እንዳለባቸው ይታወቃል። ታዲያ አንዳንዶቹ የገልፍ ሀገራት ባለፈው ዓመት እስራኤልን ከኢራን የሚሳይል ጥቃት ለመከላከል እርዳታ ሰጥተዋል። ሁለት ሺህ ሀያ አራት ላይ በተመሳሳይ እስራኤል እና ኢራን እንደዚሁ የሚሳይል ልውውጥ ማድረጋቸው ይታወሳል። እና እነዚሁ የገልፍ ሀገራት ለኢራን ይወገናሉ ተብሎ ቢጠበቅም፣ ይሄ እንግዲህ ከላይ ባለው እውነታ ነው። ከውስጥ ባለው ዴብዝ ባለው እውነታ ግን አጋርነታቸው ከአሜሪካ ጋር እንደሆነ ይታወቃል። የዲፕሎማሲ ግንኙነት አሁን ለምሳሌ ሳውዲ አረቢያም ከእስራኤል ጋር የላት ይታወቃል። ግን በቴክኒክ ደረጃ ሳውዲ እስራኤልን ትደግፋለች። በዚህና በሌሎች ምክንያቶች ታዲያም የባህረ ሰላጤው ከተጠቀም የአሜሪካ የጦር አውሮፕላኖችም ሆነ የእስራኤል መከላከያ እንዲመጡ እነዚሁ የገልፍ ሀገራት ሊፈልጉ ይችላሉ። እነዚህን የገልፍ ሀገራት ምናልባትም በዚህ ጦርነት ተሳትፎ ሊኖራቸው የሚችልበት ምክንያት አለ። እንደምትለው ምት አንድ የሚያስተሳስር የጋራ ጥቅም አላቸው። በውስጣቸው በምን ሌላም ነገር ቢሆን አሜሪካ የሚል አስተሳሳሪ ገመድ አላቸው እና ሁሉ ምናልባት በእሱ ተሳስረው እዚህ ጦርነት ላይ ሊሳተፉበት የሚችሉበት ጉዳይ ወይም ደግሞ ምክንያት ሊኖር ይችላል። በተቃራኒው ደግሞ ከኢራን ወገንም ሊወጉን የሚችሉበት ሚንስ አለ። ሶስተኛው ሴናሪዮ የሚሆነው ታዲያም እስራኤል የኢራንን የኒኩሊየር ሳይቶች ማጥፋት ቢያቅታት ምን ይፈጠራል የሚለው ነው። ይሄኛው ነው አይደለ? ሌላኛው ነጥብ አሁን አላማው የተነሳችበት የእስራኤል ጥቃት እነዚህን የኒክሌር ማከማቻዎች ቦታዎች፣ የሚሳይል ቦታዎች ማውደም ነው። ይህ ባይሳካስ ምን ሊፈጠር ይችላል የሚለው ሌላኛው ነጥብ ነው። የእስራኤል ጥቃት እስከ መጨረሻው ካልተሳካለት፣ የኢራን የኒክሌር መስሪያ ቤቶች በጣም ጥልቅ፣ በጣም ደግሞ የተጠበቁ ከሆኑ አሁንም ከሆኑ ነው። ይህኛውንም ከኢራን በኩል ባለፈው ስንደመድም ኢራን ምን ያህል መሳሪያ አላት የሚለውን ማንም ማወቅ አይችልም። እንዲያውም ባለፈው አንድ ስታነሳ የነበረው ነገር ምንድን ነው? ሲወጡ የነበሩ ቪዲዮዎች ነበሩ። እነዚህ ሁሉ አንደርግራውንድ የዚህን ያህል መሳሪያ አላቸው ስትል ነበረ። ታዲያ እነዚህስ በጣም የተጠበቁ ከሆኑ ምን ሊፈጠር ይችላል? ዘቡብለ ጦርነቱ ላይ አትገባም። ስለዚህ ይሄ ነገር ምን ሊያመጣ ይችላል? አራት መቶ ኪሎ ግራም ወይም ስልሳ በመቶ የበለጸገው ዩራኒየም ሙሉ የጦር መሳሪያ ደረጃ ለመሆን ትንሽ እርምጃ የቀረው ከሆነም የኒኩሌር ነዳጁ ለአስር ቦምቦች በቂ ከሆነ ወይም የማይጠፋ ከሆነ አሁን ከምናስበው በላይ ግጭቱን ሌላ መልክ ያስይዘዋል። በሚስጥር ፈንጂዎች ውስጥ በጥልቅ ሊደበቅ ይችላል ተብሏል ተብሎ ይታሰባል። እነዚህ ፈንጂዎች ሚስጥራዊ በሆነ ቦታ ላይም ተደብቀው ይቀራሉ። እስራኤል አንዳንድ የኒውክሌር ሳይንቲስቶችን ገድላ ሊሆን ይችላል። ነገር ግን ምንም አይነት ቦምብ እስካሁን አልወደመ። ይሄ ሌላኛው ነጥብ ነው። ታዲያም የእስራኤል ጥቃት የኢራን አመራርን ተጨማሪ ጥቃቶችን ለመከላከል ብቸኛው መንገድ ነው ብላም ከወሰደች ኢራን ደግሞ በመንግስት ደረጃ አንድ ስምምነት ሊደረስበት ይችላል። ይህም ስምምነት ምንድን ነው? በተቻለ ፍጥነት ለኒኩሌር አቅም መወዳደር ብቻ። ስለዚህ በቀሩ ጊዜያቶች በሙሉ ኒኩሊየርን መስራት የዩራኒየምን የበለጠ ማበልጸ ቅድም 60 በመ 60 በመቶ ለረጅም ዓመት ሲባል ነበር። 90 በመቶ ላይ ሲደርስ መሳሪያው ጥቅም ላይ ይውላል ተብሎ የሚታመንበት ነው። እዚህ ላይ መስማማት ቢችሉ ተብሎ የሚታሰብ ሴናሪዮ ነው። በጠረጴዛው ዙሪያ ያሉት አዳዲስ የጦር መሪዎች ከሞቱት ከቀደሙት መሪዎች የበለጠም ጠንከር ያሉና ጠንቃቃ ቢሆኑስ ተብሎ ፎሪን ፖሊሲ ያነሳል። ይህ እስራኤል ተጨማሪ ጥቃቶችን እንድትፈጽም ያስገድዳታል። እነዚህን የኒክሊየር ሳይንቲስቶች እንድትገድል ሊያስገድዳት ይችላል። ይህም ቀጠናውን ወደ ቀጣይነት ያለው የጥቃት ማዕበል ውስጥ ይከተዋል። የመልሶ ማጥቃት እርምጃውን በኢራን በኩል ይቀጥላል። ታዲያም እስራኤላውያን ለዚህ ስልት ጨካኝ የሆነ አመራር አላቸው ወይም ደግሞ ጨካኝ የሆነ አንድ የሚጠቀሙባት አደረጋለች ሳሩን ማጨድ ይላሉ ገብተዋላል ማጨድ ሙሉ ለሙሉ የሚሉት ሀረግ ይጠቀማሉ። እሱ ይሳካላቸዋል ወይ ነው የሚለው እንግዲህ አሁን ይሄ ሴናሪዮ ስለ መሳሪያዎቹ በዴብዝ የምናውቀው እውቀት ስለሌለም በኢራን በኩል የተሸፈነ ስለሆነ እስራኤል የምትወስደው እርምጃ ምናልባት ተመሳሳይ የኒክሌር ሳይንቲስቶችን መግደል ሊቀጥል ይችላል። ቦምቡን ግን እስካላፈነዳችው ድረስ በኢራን በአመራር ደረጃ ያሉ ሰዎች ባለን ጊዜ ተጣድፈን እንጨርስ ልክ ፓኪስታን የኒውክሌር የጦር መሳሪያን ለመስራት የገባችበትን ጠርፊያ ኢራንም ወደዚህ አይነት ነገር ውስጥ ልትገባ እንደምትችል ይሄኛው በሶስተኛ ሴናሪዮ ተቀምጦ እናገኘዋለን። ምናልባትም እዚህ ሴናሪዮ ላይ እንደ አንድ ጥሩ ነገር ሊነሳ የሚችለው አሁን በኢራን አብዛኞቹ ወታደራዊ የምልትላቸው የሚችለው በኒውክሊየር ሳይንሱ ላይም ሲሳተፉ የነበሩ ሰዎች በእስራኤል ጥቃቶች ስለተገደሉ አብዛኞቹ ተቀይረዋል። አመራር ሲቀየር ደግሞ አሰራርም አብሮ ሊቀየር ይችላልና ምናልባት ሲማ እንዳነሳው ጥቃቶቹም እየበረቱ የሚሄዱ ከሆነ አንድና አንድ መከላከያችን እሱ ነው ወደሚል መተማመን የሚገቡ ከሆነ በሙሉ አቅማቸው እሱን ወደ ማምረት እሱን ወደ መስራት የሚገቡበት ሂደት ሊኖር ይችላል። እስራኤል ደግሞ በሙሉ አቅማ ኢራን ኒውክሌር ሊኖራት አይገባም ነው። ኢራንም እስራኤልም አሜሪካ የሚያስማማቸው አንድ ጉዳይ የኒውክሌር ኃይል ባለቤት ልትሆን አትችልም ኢራን በሚለው ጉዳይ ነው የሚስማሙት ና ኢራን የኒውክሌር ኃይል ባለቤት እንዳትሆን እነሱም በቻሉት አቅም ጥቃቶቻቸውን ይቀጥላሉ። ነገር ግን እነዛን ቦምቦች እስካልተገኙ ድረስ የኒውክሌር ማብላያ ጣቢያዎቿ እስካልወደሙ ድረስ ኢራን እነዛን የኒውክሌር ማብላያ ጣቢያዎቿን በተቻለችው ፍጥነት እያሰራች የኒውክሌር ባለቤት ለመሆን የምታደርገውን ጥረት ትቀጥላለች። ምናልባትም ሌሎች ተፋላሚ ኃይሎች ትላንትን ስናንሳው እንደነበረው እንደነ ፓኪስታን ያሉ የኒውክሌር ባለቤት የሆኑ ኃይሎችም ምናልባት እዚህ ጦርነት ላይ ሚናቸውን ሊያሳዩበት ወይም ደግሞ የራሳቸውን ሚና ሊወጡ የሚችሉበት እድሎች ሊኖሩ ይችላሉ ተብለው ነው የሚጠበቀው። በትክክል እንግዲህ ባሩድ ባሩድ ከሚሸተው ጦር ጦር ከሚለው ደግሞ ወሬ እንውጣና ወደ አራተኛው ሴናሪዮ እንሂድ። ዓለም አቀፍ ድንጋጤ የፈጠረው ደግሞ የኢኮኖሚ ድንጋጤ ነው። ይሄ ጦርነቱ በቀጠለ ቁጥር ኢኮኖሚያዊ የሆኑ ድንጋጤዎችም ደግሞ ይኖራሉ። ለምሳሌ የሆርሙዝ ባህረ ገብን ኢራን ብትዘጋውስ የሚለው ሌላኛው የሚነሳ ነጥብ ነው። ዓለም አቀፍ የኢኮኖሚ ድንጋጤ አለ። የነዳጅ ዋጋ ቀድሞውኑ ጨምሯል። ከሳምን በፊት ነው የጨመረው። የሆርሙዝ ባህርን ለመዝጋት ኢራን ብትሞክርና የነዳጅ እንቅስቃሴ የበለጠ ቢገደብስ የሚለው ሌላው የሚነሳ ነው። በእርግጥ እዛው የሆርሙዝ ወሽመጥ ጋር አሜሪካ የጦር ሰፈር እንዳላት ይታወቃል። ግን ወደዚያ የጦር ሰፈር ሚሳይል ሊወነጨፍ ይችላል፣ ሊመታ ይችላል እና በአረብ ባህረ ገብ መሬት በየመን ያሉት ውቴዎችም በቀይ ባህር መርከቦችን ለማጥቃት የሚያደርጉትን ጥረት በእጥፍ ቢጨምሩ ውስጥ አሁን እየሆነ ባለው እንኳን ከትንሽ ጊዜ ወዲህ ረግቧል። በዛ እንኳን በሚመታበት ጊዜ ላይ ምን ያህል እንግዲህ የኢኮኖሚ መስተጓጉሎች ሲፈጠሩ እንደነበር እናስታውሳለን። አሁን የሚያደርጉትን ጥቃት በእጥፍ ቢጨምሩስ የሚለው ነገር አስጊ አድርገዋል። እነሱ የኢራን የመጨረሻ ደጋፊ ተብለው የሚጠሩና ያልተጠበቀ ከፍተኛ ፍላጎት ደግሞ ያላቸው ናቸው እንደ ሀውቲም የመላ ያላቸውን እንደ አመራር ፍላጎት ዓለም እስራኤል ስትወስድባቸው የነበረው ፍላጎት አለና ያንን የበለጠ የማጥቃት አቅማቸውን እያሳደጉ ቢመጡ ምን ሊፈጠር ይችላል የሚለው ይነሳል። በዓለም ዙሪያ ያሉ በርካታ ሀገራት በኑሮ ውድነት ችግር ውስጥ እንዳሉ ይታወቃል። የነዳጅ ዋጋ መጨመር በትራምፕ የታሪፍ ጦርነት ታክሎበት ያለውን የኢኮኖሚ ስርዓት የበለጠ የሚያናጋና የዋጋ ንረቱን እንዲጨምር የሚያደርግ እንደሆነ ይታወቃል። ታዲያም በነዳጅ ዋጋ ንረት ሊፈጠር የሚችለውን አንድ ቀውስ ሌላው ይሄ ጦርነት ሊያመጣው የሚችል ሴናሪዮ ነው። በተለይም የሆርሙዝ ባህረ ገብ መሬት መያዝ ወይም መዘጋት በቀጥታም የአውሮፓን ኢኮኖሚ ቀድሞም ተጎድቷል፣ የበለጠ እንዲጎዳ ያደርጋል። ግን ሁሉም ይጎዳል ብለን አናስብም ወይም አናምንም። በዚህ አይነት ነገሮች ቢፈጠር ራሽያ ደግሞ ተጠቃሚ ትሆናለች። የክሬምሊን አለቃም የሩሲያው ፕሬዚዳንት ቭላድሚር ፑቲን ያላቸውን ነዳጅ አውጥተው መሸጥ ይጀምራሉ። የአውሮፓ ሀገራት ችግር ውስጥ ሲገቡ በገፍ ወደ መግዛትም ያመራሉ። ለምን ይሄ በቀጥታም ይመጣ የነበረው መስመር ይዘጋል። ስለዚህ የሆርሙዝ ላይ የሚፈጠሩ ግጭቶች በተጨማሪነትም ደግሞ ሀውቴዎችም ይፈጽሙት የነበረውን ጥቃት ቅድም ስናለው ያው ሴናሪዮ ስለሆነ በእጥፍ ቢጨምሩ በአውሮፓም የነዳጅ ዋጋ አለመረጋጋት የዋጋ ንረት እንዲከሰት በማድረግ የራሽያን አስተዳደር የበለጠ ተጠቃሚ ያደርገዋል። እርሱም ደግሞ በዩክሬን ለሚፈጽመው ጥቃት ሌላ ድል ይሰጣል ይሰጣል። የራሽያና ዩክሬን ጦርነት በራሱ የዓለም ኢኮኖሚ ላይ የራሱን ተጽዕኖ እያሳደረ ያለበት ጊዜ ላይ ነው የምንገኘው። ከዛ ደግሞ በተጨማሪ አይደለም ጥቃቶች በእጥፍ ጨምረው፣ በመጀመሪያው ቀን እስራኤል በኢራን ላይ ጥቃት መፈጸም ጀመረች በተባለበት ወቅት እንኳን በሰዓታት ነበር የነዳጅ ዋጋ በብዙ በብዙ ፐርሰንት ጭማሪ ያስመዘገቡ እስከ 13 በመቶ ነበር የተመዘገቡ በመጀመሪያዎቹ ሰዓታት ላይ የተመዘገቡ የነዳጅ ጭማሪ ና ምናልባት ሙሉ ለሙሉ የሚዘጋበት እድል ከተገኘ፣ የአካባቢ ጸጥታው ደህንነቱ ያልተጠበቀ ከሆነ፣ ሚሳይሎች እዛው አካባቢ የሚበዙ ከሆነ ና እሱ መስመር የሚዘጋ ከሆነ ደግሞ የዓለም ንግድ ላይ ከፍተኛ የሆነ መስተጓጉልን የሚያስከትል ይሆናል። እንዳልከው ደግሞ ሲማሳ እንደነ ሩሲያ ያሉት ደግሞ ተጠቃሚዎች ይሆናሉ። ጦርነታቸውን ደግሞ በተሻለ አቅም በተሻለ ነዳጅ ደግሞ የሚቀጥሉበት ዩክሬንንም የሚፈልጓቸው ግዛቶችን የሚቆጣጠሩበት እድል የሚያተርፍላቸው ይመስለኛል። እውነት ነው። ወደ መጨረሻው ነጥብ እንምጣ። የመጨረሻው ነጥባችን የሚሆነው ደግሞ ቀደም ሲል ያው ነካክተነዋል። በስፋት አሁን አንሄድበትም። ያው ሴናሪዮም ስለሆነ እያነሳን ያለ ነው። ምናልባት በኢራን የአብዮታዊ መንግስት ቢወድቅስ፣ አገዛዙ ቢፈርስስ? ይሄ እንግዲህ ሌላኛው ሴናሪዮ ነው። ይሄ ከሆነ እንግዲህ እስራኤል ለረጅም ጊዜ ስታልመው የነበረው ነው፣ ጣፋጭ እንቅልፍ እንድትተኛ የሚያደርጋት ነው። ግን ደግሞ ይሄ ቢፈጠር ነገሮች ደግሞ ቀላል አይሆኑም። ክፍተቶች ወይም ቫክዩም ይፈጠራል። አንዱ የሚፈጠረው ምንድን ነው፣ ልክ በሊቢያ እንዳየነው በኢራቅ እንዳየነው በአፍጋኒስታን እንዳየነው የስርዓት ለውጥ በተደረገበት ጊዜ ላይ በሶሪያም፣ የሶሪያ መንግስትም ወድቋል። ያ ከሆነ በኋላም ምንድነው የተፈጠረው? ስፍራውን ሊቆጣጠር የሚችል ሌላ ተኪ ኃይል ስለሌለም የተለያዩ ታጣቂ ቡድኖች እንዲፈለፈሉ ሊያደርግ ይችላል። ከኢራቅም እንደዚሁም ከሌላው ከቀጠናው ሀገራት ፈልሰው በፓኪስታንም ቢሆን ለምሳሌ በፓኪስታን ባለፈው ስናነሳት ከነበረችው የባልሽቶኒያ ግዛት ንቅናቄ የሚያደርጉ አሉ። ያቺ ግዛት ከፓኪስታን ተነጥላ ራሷን የቻለች ሀገር እንድትፈጠር የሚፈልጉ ኃይሎች ወደ ኢራን ይገባሉ። ኢራን ደግሞ ካላት ወታደራዊ መሰረተ ልማት አንጻር ሊፈጠር የሚችለው ክፍተት ቀላል የሚባል አይደለም። ሌላው ደግሞ የኢራን አገዛዝ ከወደቀም፣ ለእስራኤል፣ ለራሽያም በአንድ አመት ባልሞላ ጊዜ ውስጥ ሁለት አጋሮቿን እንድታጣ ነው የሚያደርገው። አንደኛው የሶሪያ መንግስት አጋሯ እንደነበረ እናስታውሳለን። ያንን አታለች። አሁን ያለው አገዛዝ በቀጥታ እንግዲህ የዲፕሎማሲ ጥረቱን ከአሜሪካ ከአውሮፓ ሕብረት ሀገራት ጋር ከሳውዲ አረቢያ ጋር የመሰረተበት መንገድ ራሽያን በመጠኑ እንዲሆን የሚያስኮርፍ እንደሆነ የሚታወቅ ነው። በተመሳሳይ የዚህ የኃይል አሰላለፍ ኢራንን ወደ ሌላ አገርነት ወይም ወደ ሌላ መልክነት ሊቀይራት ይችላል። በቀጥታም ከራሺያ ጋር የነበራት ትብብር ዓለም ላይ የነበራትን ገጽታ በሌላ መልክ እንዲወለድ ሊያደርገው ይችላል እና ይሄኛውም ሌላኛው ሴናሪዮ ነው። ምናልባት ይሄ ደግሞ ከሆነ እንደምናስበው ቀላል አይነት ሳይሆን የመካከለኛው ምስራቅን ትርምስ የበለጠ ሊያሰፋው እንደሚችል የሚገመት ነው። እነዚህ እንግዲህ ዋና ዋና በጦርነቱ ዙሪያ ሊሆኑ ይችላሉ ተብሎ የተገመቱትን ዎል ስትሪት ጆርናል እንደዚሁም ደግሞ ፎሪን ፖሊሲ በፖለቲካል ተንታኞቻቸው አማካኝነት ያነሳሷቸውን ነጥቦች ነው እኛ እየተመለከት ነው። እንግዲህ እነዚህ ናቸው ዋና ጉዳዮቻችን፣ ዋና ጉዳዮቻችን እነዚህ ናቸው። ምናልባት የዛሬው ፕሮግራማችንም እዚሁ ላይ ነው የሚያበቃው። እዚህ ላይ ያበቃል። ሚሊዮን ሙሴና ስምዖን ደርጄ ከመላው የዝግጅት ክፍሉ ጋር በመሆን የጋራ ጊዜን አሳልፈናል። አሁንም ሰላም ለዓለማችን እንመኛለን። በቀጣይ ፕሮግራማችን ደግሞ ሌሎች አብዴቶችን ይዘን ዳግም እንመለሳለን። ቸር ጊዜ